በአትክልት ልማት የተሰማሩ አነስተኛ አርሶ አደሮችን ተጠቃሚ ያደርጋል የተባለው በጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካና በግብርና ሚኒስቴር እየተተገበረ የሚገኘው የኢትዮ ሼፕ ፕሮጀክት በመጀመሪያው ምዕራፍ በአማራና በኦሮሚያ ክልሎች ውጤታማ ስራ ስለመከወኑ ተጠቁሟል። ሆርቲካልቸር ላይ አንደኛ የዘር ጥያቄ ረጅም ዘመናት የነበረው ጥያቄ ነው።

ስልጠና ወስደዋል። ስለ ጉዳዩ አስፈላጊነት፣ ጠቀሜታ፣ ፋይዳ፣ እንዴት ይተገብራል፣ ምን ምርት፣ የት አካባቢ ቢመረት የተሻለ ምርታማ ይሆናል፣ የት ይሸጣል፣ እንዴት ይሸጣል፣ በዚህ ውስጥ የእያንዳንዱ በእሴት ሰንሰለት ውስጥ ያሉ ተዋናዮች ሚና ምን ይሆናል፣ በተለይም አላስፈላጊ የተራዘመ እሴት ሰንሰለትን በመቀነስ ረገድ የዚህ ፕሮጀክት ፋይዳ ትልቅ ነው። ፕሮጀክቱ በዋናነት ምርትና ምርታማነትን በማሳደጉ ረገድ የአርሶ አደሩን ክህሎት ከማስፋት ባለፈ ገበያ ምር ምርቶችን እንዲያመርት አቅም መገንባት አብይ ትኩረቱ ነው። በዚህ አግባብ በሁለቱም ምዕራፎች የኢትዮ ሼፕ ፕሮጀክት ተግባራዊ በተደረገባቸው አምስት ክልሎች በተመረጡ ወረዳዎች የአርሶ አደሩን ሁለንተናዊ የተጠቃሚነት ማረጋገጥ ችሏል። የስራ ኃላፊዎቹ ሀሳብ ነው። አርሶ አደሩ በራሱ ማሳ በራሱ አቅም ቴክኖሎጂዎችን በመጠቀም የተሻለ ምርት ያገኘበትና የተሻለ ቴክኖሎጂ የተጠቀመበት የተሻለ ምርታማነት ያሳደገበት ከዛ ሲያልፍ የራሱን ኑሮ ወደ ገበያ በማቅረብ ያሻሸለበት ሁኔታ መኖሩን ያየ ነውና በአንድ ዓመት ውስጥ በአንድ በኩል ምርታማነትን፣ በሌላ በኩል ደግሞ የአርሶ አደርን ገቢ፣ በሶስተኛ ደረጃ የአርሶ አደርን የኑሮ ደረጃ ማሻሻሉን አይተናል። ለውጦቹ የተመዘገቡበት አርሶ አደሮቹ የተነቃቁበት፣ እና በዛው ልክ ደግሞ ገበያም የተመቻቸላቸው በተለይም ደግሞ በማህበር ስለምንሰሩ ልምድ የሚለዋወጡበት፣ እውቀት የሚያገኙበት እና ስራውን ሰርቶ በስራ ተጠቃሚ መሆን እንደሚችሉም ተጨባጭ ያየንበት ነው እና ጥሩ ለውጦችን አስመዝግቧል ብለን ነው። ኢትዮሽፕም እኛ እንደ ክልላችን ያየነው የምግብ ለዋላዊነት ማረጋገጥ፣ ድህነትን ማሸነፍ፣ ብልጽግናን ማረጋገጥ በምን በቤተሰብ ደረጃ በማህበረሰብ ደረጃ በክልል ደረጃ ብለን ላስቀመጥ ነው። ሙሰሶ ስኬት ይሄ የራሱ አበርክቶ ከፍ ያለ ነው የሚል አስተያየት ነው ያለኝ። ቀድሞ የነበሩ ፍላጎትን ማዕከል ያላደረጉ አካሄዶችን ማድረቅ የቻለ ነው የተባለው። ፕሮጀክቱም በስሩ ካቀፋቸው አርሶ አደሮች ባለፈ በስራው ሌሎችንም ማነቃቃት የቻለ ነው ተብሏል። አምርቶ መሸጥ ነበረ አርሶ አደራችን ሲከተል የነበረው አሰራር። አሁን ላይ ግን ለመሸጥ ማምረት ነው ለመሸጥ ማምረት ስንል ያው ብዙ ጊዜ ከሸጦ ማምረት ጋር የተለየ ነው። ምክንያቱም አግሪመንት የለም ለመሸጥ ብሎ የሚያመርተው አርሶ አደሩ መጀመሪያ ወደ ገበያ ሄዶ ምንድን ነው ገበያው የሚፈልገው የሚለውን ነገር በራሱ ያጠናል፣ በራሱ ይወስናል፣ በራሱ ያመርታል። መጨረሻ ላይ ደግሞ ሲሸጥ በጋራ ሆኖ የሚሸጥበትን አሰራር ይከተላል ማለት ነው። ዘመናዊ የግብርና ሂደትን ለመተግበር ክልሎች እንዳላቸው አቅም ተግባራዊ የሚያደርጉትን ኢኒሽቲቭ በመደገፉ ረገድም ሚና እንደነበረው የተነገረለት ፕሮጀክቱ ከሀገራዊ የዘርፉ ቅድ ጋር የተሰናሰነ መሆኑ ውጤታማ እንዲሆን አስችሎታል። በቀጣይም በሌሎች የክልሎቹ አካባቢዎች የማስፋቱ ስራ ተጠናክሮ እንደሚቀጥልም ተመላክቷል። እንደ መንግስት ያንን አፕሮች ተከትለን ኢንስቲቱሽናላይዝ እናደርጋለን። ስለዚህ ወደ ሌሎች አካባቢዎች የማስፋት ስራ ሰርተናል። አሁን በ25 ወረዳዎች የአትክልት ልማት ስራ በስፋት እየተሰራ ነው። ያሉ ሁለት ወረዳዎች ነው እየሰራ ያለ ነው በተወሰኑ ቀበሌዎች ላይ እየተሰራ ያለው። ግን ይህንን ወደ መላው ክልላችን አካባቢ እኛም የጀመር ናቸው። ክልላዊ ኢኒሼቲቭዎች አሉ። በተለይ 30፣ 40 ሰብ በሰብ ብለን የተቀናጀ ግብርና ለቤተሰብ ብልጽግና ብለን የጀመር ናቸው። ይሄ ሪጀነሬቲቭ አግሪካልቸር የምንለው ማለት ነው። ፍልስፍናው እሱ ነው። የአርሶ አደሩን ግንዛቤ በማስፋት ለውጥ እንዲያመጣ ማስቻልና ንቃተ ሊናውን ማዳበር የፕሮጀክቱ ትኩረት መሆኑን ያነሱት የኢትዮ ሼፕ ዋና አማካሪ ሆሺ በሁለት ምዕራፎች የተሰራው ስራ በውጤት የታጀበ መሆኑን አመልክቷል። ፕሮጀክቱ በተለያዩ አህጉራት በሺዎች የሚቆጠሩ አነስተኛ አርሶ አደሮችን ተጠቃሚ እያደረገ ስለመሆኑም አንስቷል። በአፍሪካ የኢትዮጵያ ብቻ አይደለም የምንሰራው ከ20 በላይ ሀገራት ላይ ፕሮጀክቱ ይተገበራል። ከዚህ ባለፈም በመላው ዓለም በተለያዩ አህጉራት እንንቀሳቀሳለን። በዚህም ከ300 ሺህ በላይ አነስተኛ አርሶ አደሮች በመላው ዓለም የፕሮጀክቱ ተጠቃሚ ናቸው። ፕሮጀክቱ አሁን እየሰፋ ነው። ዛሬ የግብርና ሚኒስቴር ከጃይካ ጋር በትብብር ባዘጋጁት ወርክሾፕ ከተለያዩ አገራት የተውጣጡ በፕሮጀክቱ የታቀፉ ተሳታፊዎች ልምድና ተሞክሯቸውን አካፍሏል።